አመሰግናለሁ። ለመላው የክርስትና እምነት ተከታይ ወገኖቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለን የአማራ ፋኖ ብሔራዊ ኃይል በሚንቀሳቀስባቸው አካባቢዎች በየዕለቱ እየተከናወኑ ያሉ እውነቶችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በተለይም በአለፉት አራት ቀናት በአርበኛ ሳጅን አደም አሊ ወይንም አባራደው ስም የተሰየመ በምስራቅ አማራ ቀጠና ምኒልክ እዝ መጠነ ሰፊ የሆነ ወታደ እንቅስቃሴና እንቅስቃሴ እየተመዘገቡ ይገኛሉ። የዛሬው መሰናዷችን በዋናነት በዚህ ዙሪያ የሚያተኩር ይሆናል። ከሚዲያዎች በኩል እንግዲህ እንደተለመደው የአማራ ሚዲያ ካውንስል አባላት ይገኛሉ። የዛሬውን መረጃ የሚሰጠን በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው አብሮን ይገኛል። አቤ እንኳን ለብርሃነ መስቀሉ አደረሰ። እስኪ አጠቃላይ ዛሬ ያለውን እንቅስቃሴ ብታስቃኝ አመሰግናለሁ ተስፋዬ፣ እንኳን አብሮ አደረሰ። ለመላ የክርስትና እምነት ተከታዮች እንኳን ለመስቀል በዓል አደረሳችሁ ማለት ትፈልጋለሁ ከዛ በዘለለ እንግዲህ የአማራ ፋኖ ብሔራዊ ኃይል በአራቱም ዞቹ እና በተለያዩ የልዩ ዘመቻ አህዶቹ እያደረገ ያለ ተጋድሎ ጠንካራ ነው። እንደምታውቁት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ እንግዲህ በመስከረም አስራ አራት የታወጀው በአርበኛ አደማሊ ወይም አባናደው ስም የተሰየመው ዘመቻ ዛሬ አራተኛ ቀኑን ይዟል። በርካታ ወታደራዊ ፖለቲካዊ እና ዓለም አቀፋዊ ድሎችን ጭምር ያገኘንበት ዲፕሎማሲያችንን ጭምር ያስተካከለ ፋኖ ያለበትን ጠንካራ ቁመና ጭምር ለወገንም ለዓለም አቀፉ ማህበረሰብም ጥላትም ደግሞ እንዲያውቀን ያደረግንበት ሁኔታ ፈጠረበት ሁኔታ ነው ያለው። ከዚህ ጋር ተያይዞ አርበኛ አደማሊ ወይም አባናዶ ዘመቻው ከተጀመረ አራተኛ ቀኑን ይዟል። እንደምታውቁት በርካታ ሰራዊት የማረክንበት ያገዛዙ ሰራዊት በቁሙ የተማረከ ነው። በእርግጥ የሚዋጋበት አላማ አጀንዳ የለውም። ስነ ልቦናው የተሰለበ ነው። ለስሙ ዩኒፎርም የለበሰ ለስሙ መሳሪያ የተሸከመ ሰራዊትን የነበራቸው ይሄ ደግሞ አገዛዙ የፈጠረው ነው። እሱንም እንዳለ ሁኖ ሰራዊቱ ተማርኳል። በጣም በርካታ ጦር መሳሪያ የነፍሶ ከፍ የቡድን መሳሪያ መካናይዝድ ጭምር የተማረከበት ተሽከርካሪ፣ የጦርም የሲቪል ተሽከርካሪ፣ የካድሬ መኪናዎችም ጭምር ሳይቀሩ እስከ ሀያ የሚደርሱ ተሽከርካሪዎች የተማረከበት ባላሰበበት በአንድ ጊዜ መቶ ምናምን ኪሎ ሜትር ጭምር ፈርጥጦ ወልዲያ ላይ እንዲህ ይሰባሰብ ያደረግንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በርካታ የሰሜን ወሎ ቀጠናዎችን ነፃ አውጥተን አገዛዙ ሰሜን ወሎ ላይ ትኩረት ሲያደርግ፣ ደግሞ ደቡብ ወሎ ላይ የጄኔራል ዘውዱ ሰጣርጌ ስራ ሰርቼበታለሁ በሚል አሁንም ማዕረግ ጭምር ያሳደገበትን ሙሉ ለሙሉ ውሸት መሆኑ ውሸት ሲደጋገም እውነት ይሆናል በሚል ፕሮፓጋንዳ የተሸፋፈነና በውሸት ህዝባችን ሲያደነቁሩት የኖሩ መሆናችንን ያሳየንበት አጠቃላይ ምዕራብ ወሎ የሚባለው ደቡብ ወሎ ቀጠና በምሉ በሙሉ አጠቃላይ ወደ አስራ አንድ ወረዳዎች ጭምር ሙሉ እንቅስቃሴ እያደረግን ያለንበት የገጠር እና የከተማ ትናንሽ ታዳጊ ከተሞችን ጨምሮ የወረዳና የዞን ከተሞች ጭምር ነፃ ሊወጡ የሚችሉበት የወረዳ ከተሞች መካነ ሰላምን ጨምሮ ነፃ እየወጡ ያሉበት ሁኔታ አለ። ደሴ ዙሪያ ወረዳ ወደ ስምንት ቀበሌዎች የተቆጣጠርንበት የደሴ ዙሪያ ወረዳ የጸጥታ ኃላፊው ጭምር የተደመሰሰበት ኮሎኔሎች ጭምር በሰሜን ወሎ የመከላከያ አስራ ሁለተኛ ሁለቱ ኮሎኔሎች አንዱ ቆስሏል፣ አንዱ የተማረከበት አሁንም ደግሞ በመካነ ሰላምና በደሴ ዙሪያ የከፍተኛ የጸጥታና የፖለቲካ አመራሮች ጭምር እየተደመሰሱ ያሉበት አጠቃላይ ስርዓቱ እንደፈረሰ በተግባር ያሳየንበት በወታደራዊ አውድ ያሳየንበት ሌሎች ጥቃቅን ስራዎች እንደ ምኒልክ እዝ በላይ ዛሳምነው እዝና ቴዎድሮስ እዝም አጠቃላይ አማራ ፋኖ ብሔር ያህል በተመሳሳይ ሰዓት ዘመቻ ከጀመረ ሙሉ ለሙሉ አገዛዙ ልንደመስስ የምንችልበት ከአሁን በፊት የጠላት ሰራዊት ወደ ባህር ነው የገባው የምንልበት የነበረበት ሁኔታ ነው የነበረው አሁንም ባህር እንደገባ ነው። መውጣት በማይችልበት ደረጃ አመች ወደሚላቸው ወደ አንድ አካባቢ እየተሰባሰ እየጠረነፈ እየተሰባሰበ ያለበት ነባራዊ ሁኔታ ነው ያለው። የሆነ ሆኖ እጅግ አስደንጋጭ የሆነ ነገር ጠላት ላይ ፈጥረንበታል። አስደንጋጭ ብቻ ሳይሆን ሙሉ ለሙሉ ልንደመስስ የምንችልበት ቁመና ላይ እንዳለንና የትግላችንን ነባራዊ ሁኔታ የደረስንበትን ነባራዊ ሁኔታ የወታደራችንን አቅም የፋኖን አቅም ያሳየንበት ሁኔታ ነው ሰሞኑ የተፈጠረውና አጠቃላይ በዘመቻ አርበኛ አደማሊ አባናደው ከዚህ ጋር ተያይዞ እንግዲህ አገዛዙ በአውደ ውጊያ ሽንፈት እየደረሰበት ነው መቋቋም የሚችል ከፍተኛ የተኩስ አቅም ያለው ሰራዊት እንደሆነ ይታወቃል የመተኮስ አቅሙ ግን ጥርጣሬ ውስጥ የሚያስገባ እንደሆነ ያየንበት ሁኔታ ነው ያለው በተደጋጋሚ ምክንያቱም የሚዋጋበት አላማ አጀንዳ የለውም ታፍሶ ከተለያዩ የሀገሪቱ አካባቢዎች በግድ ታፍኖ ሰልጥኖ የመጣ ሀይል ነው ይህ ሀይል ባገኘው አጋጣሚ ሁሉ ወደ ቤቱ ወደ ቤተሰቡ መሄድ የሚፈልግ ሀይል ነው አጋጣሚውን እያገኘ እየሄደ ያለበት ሁኔታ አለ በውጊያ ደግሞ በአንድ ጊዜ መቶ ምናም ኪሎ ሜትር ነው እንግዲህ ቸሽቶ ወልዲያ የተሰባሰበው ማለት ነው። ከሀይቅ ጀምሮ ወልዲያ ከላሊበላና ከሙጃ ጋሸና ጀምሮ ደግሞ አሁንም ወልዲያ የተሰባሰበበት ሁኔታ የተማረከበት የሰሜን ምስራቅ እዝ ደግሞ አሉኝ የሚላቸው ክፍለ ጦሮች አጠቃላይ ከውጊያ ካርታ ጭምር የፋ ከዘመቻ ስምሪት ውጭ የሆኑበት አሉኝ የሚላቸው ክፍለ ጦሮችን ስልሳ አንደኛ ስልሳ አምስተኛ አስራ ሁለተኛ እና ሌሎች ክፍለ ጦሮችም ጭምር በዚህ በሰሜን ምስራቅ እዝ ማለት ነው። በሶስቱ ኮሮች በርካታ ምርኮኛ እኛ ሙት እንዲበተን የትም እንዲሆን ያደረግንበት ሁኔታ አለ። አሁን የሆነ ሆኖ ከየትኛው አካባቢ እያሰባሰበ ውጊያ ለማድረግ እየሞከረ ያለበት ሁኔታ አለ። በእግረኛ የሚገፋበት ሁኔታ ስለሌለ አየር ኃይሉን በጣም እንደ መድህን የቆጠረበት ያለ መካናይዝ በዘፈቀደ በተለይ ንጹሐን ላይ በመጣል ለማሸማቀቅ እየተሞከረ የነበረበትን ሁኔታ ሁላችሁ የምታስታውሱት ነው። በታንክ በሞርተር፣ በመድፍ፣ በቢኤም በሄሊኮፍተር በጀትና በድሮን የአማራ ህዝብ ላይ ቦታ ሳይመርጥ ጾታ ሳይመርጥ እድሜ ሳይመርጥ በመስጊድ በቤተ ክርስቲያን በተቋማት ዛሬ ደግሞ ወልዲያ ይያዝብኛል በሚል ጤና ጣቢያ ላይ ጭምር የጣለበት ሁኔታ የምናስታውስ ነው። በተለይ በዛሬ ሁለት ትላንትናና ዛሬ መስከረም አስራ ስድስትና አስራ ሰባት ሁለት ሺህ አስራ ስምንት ዓመተ ምህረት ማለት ነው። ወልዲያ ከተማን ፋኖ ለመቆጣጠር እዛው ተናንቆ ከተማው ላይ ነው ያለው፣ ወገንም ጠላትም በዚህ ሂደት ውስጥ ከተማዋን እንደምንም መታደግ አለባችሁ ከፍተ ከፍተኛ የፖለቲካ የስበት ማዕከላችን ነው ይህን ካጣን ባለም አቀፍ ማህበረሰብ ዘንድ እንደተሸነፍን ነው የሚቆጠረው በሚል ራሳቸውን እየሸፈኑ ገበናቸውን እየደበቁ ያሉበት ሁኔታ ነው ያለው ምንም ይሁን ምን ህዝብንም ሰራዊቱንም ሳትነጥሉ በድሮንም በጀት እምቱ ከተማዋን አትርፉ የሚል ነው የአገዛዙ ሽማምንቶች ገምግመው እዛ ወልዲያም ላይ ሰመራም ላይ አዲስ አበባም ላይ ያለው የሰሜን ምስራቅም አጠቃላይ የደህንነት መስሪያ ቤቱም ግምገማ ህዝብ ነው ምንድን ነው የሚባል ነገር የለም ጨፍጭፋችሁ ከተማዋን አትርፉ የሚል ትዕዛዝ ተሰጥቷቸዋል ከዚህ ጋር ተያይዞ ዛሬ እንግዲህ መስከረም አስራ ሰባት በለተ መስቀል በሁለት ድሮኖች ነው ወልዲያ እግረኛው ድጋፍ እየተደረገለት ጭፍጨፋ እየተፈጸመ የዋለው። ወደ አስር ጊዜ ነው ወልዲያ ዙሪያ የተጣለው ሳንቃ ከተማን ጨምሮ፣ ሳንቃ ከተማ ላይ ሁለት ጊዜ ነው የድሮን ጥቃት የተፈጸመው። በዚህ ጥቃት እንግዲህ ጤና ጣቢያ ነው የተመታው። ጤና ጣቢያው ላይ ሐኪሞች እናቶች ጭምር የተጎዱበት ሁኔታ እና የተጨፈጨፉበት የሞቱበት እና ከባድ ቁስለኛ የሆኑበት ሁኔታ ነው ያለው። ይህንን በምስልና በተንቀሳቃሽ ምስል በፎቶና በተንቀሳቃሽ ምስል አስደ ደግፈን ለዓለም አቀፉ ማህበረሰብ እንዲደርስ ያደረግንበት ሁኔታ ነው ያለው። የሆነ ሆኖ የድሮን ጥቃቶቹ አሁንም አገዛዙ አጠናክሮ የሚቀጥልበት ሁኔታ ነው ያለው። ለምንድነው አጠናክሮ የሚቀጥለው? ሽንፈቱ ሊጎናጸፍ የደረሰበት ሁኔታ ነው ያለው ሰሜን ወሎ ላይ ትኩረት ሲያደርግ ደቡብ ወሎም ሙሉ ለሙሉ የፈረሰበትና እና በርካታ ወረዳዎችን የተቆጣጠርን ያለንበት ሁኔታ ስላለ አሁንም አጠናክሮ ሊቀጥል ይችላል። ከዚህ ጋር ተያይዞ የአማራ ሕዝብ እንደ ፋኖ፣ እንደ ሰራዊቱ፣ እንደ ግንባር ቀደሙ ተዋጊ በየትኛውም የማህበራዊ ህይወት ክንውኖች በመስጊድም፣ በቤተክርስቲያንም፣ በሰርግም፣ በልደትም፣ በተስካርም፣ በሰዴቃም መወሰድ ያለባቸውን ጥንቃቄ ሕዝባችንን መውሰድ አለበት፣ ሰራዊታችንን መውሰድ አለበት። ሌላው ደግሞ ዓለም አቀፉ ማህበረሰብ የአብይ አህመድን አገዛዝ ዘር ጨፍጫፊ መሆኑን የአማራ ህዝብ ላይ ዘር ማጥፋትና ዘር ማጽዳት እየፈጸመ መሆኑን እያሳየ የከረመበት ሁኔታ አለ። በተለይ ዲያስፖራው ማህበረሰባችን ከዚህ ጋር ተያይዞ የስርዓቱን አጥፊነት፣ ጸረ ህዝብነት እያጋለጡ የኖርበት ሁኔታ አለ። እሱን ያየንበት ነገር ነው ያለው። አሁንም ተጠናክሮ እንዲቀጥል ለዲያስፖራው ማህበረሰባችን ማስገንዘብ እንፈልጋል። በቃ በጣም ተጠናክሮ መቀጠል መቻል አለበት። ጤና ጣቢያዎች እየተመቱ ነው። እናቶች እየተጨፈጨፉ ነው ያሉት። ንብረት እየወደመ ነው። ህዝብ እየተጨፈጨፈ ነው። መኖሪያ ላይ ነው እያረፈ ያለው። ዛሬ በርካታ ንጹሀን ያለቀው ታጋዩን ዓለም እያገኘዋል። ህዝብ እየጨፈጨፈ ነው። ከዚህ ጋር ተያይዞ ዲያስፖራው ማህበረሰባችን ማህበራቶች፣ አስተባባሪዎች በሁሉም የዓለም አካባቢ አሁንም የነበረውን የተቃውሞ ሰልፍ አደባባይ ላይ እየተደረጉ ያሉ ሁነቶችን አጠናክረው እንዲያስቀጥሉ የሚል መልእክት ማስተላለፍ እፈልጋለሁ። ምንም ጊዜ አይሰጥም። ከዚህ ጊዜ ጀምሮ ይህንን ነገር ወገናችን አጠናክሮ እንዲቀጥል የሚል መልእክት ለዓለም ኢትዮጵያ መልእክታለኝ ይህንን ማስተላልፍ ፈልጋለሁ። አመሰግናለሁ። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ በበፈንታው ለሰጠን መረጃ እጅግ በጣም አድርገን እናመሰግናለን። በድጋሚ ለመላው የክርስትና እምነት ተከታዩ አደረሳችሁ እንላለን። በተለይም በሁሉም ግንባሮች ነፍጥ አንግባችሁ እየታገላችሁ ያላችሁ ወንድሞቻችን፣ በልዩ ሁኔታ እንኳን ለብርሃነ መስቀሉ አደረሳችሁ እንላለን። ሰናይ ቀን